የከፍተኛ ትምህርት ዘይቤ ክፍል ስድስት የመንፈስ ትንሳኤ መንፈስ ረቂቅ እንደመሆኑ የሚወድቅ የሚነሳ ነገር አይደለም መውደቅ መነሳት የአካል የጉልህ ነገር ጠባይ ነው የመንፈስ ትንሳኤ ስንል የጉልህን ጠባይ ለረቂቁ በማዛወር ነው ምክንያቱም ነገሩን በምሳሌ ለመረዳት ይረዳናል በማለት ነው ከታሪክ በፊት ስለነበረው ዘመን የሚናገሩት ተረቶች ሁሉ ሰውን በብዙ ችግሮች መካከል ወርቆ የሚኖር አድርገው ያቀርቡልናል ከዝናብ ከፀሐይ ከቁር ከሀሩሩ የሚከላከልበት ዘዴ ሳይኖረው በዋሻና በተራራ ስርቻ ወድቆ ይኖር ነበር። ማዕበሉን፣ ጎርፉን፣ ነጉርጓዱን፣ መብረቁን አማልክት ሰውን የሚቀጡበት መሳሪያ ናቸው ብሎ ስላመነ ሰው በእነዚህ ስነ ፍጥረታዊ ነገሮች ስር ያለ አንዳች መቃወም ተጨብጦ ይኖር ነበር። ለብዙ ዘመን ያህል ተረት ወይም ሚቶስ የሚባል ሸረሪት መሳይ ነገር ድሩን በላዩ አድርቶበት የሚበጠስ መሆኑን ሳያውቅ ተሸፍኖ ኖሯል። ጊዜው ሲደርስ ሰው መጠራጠር ጀመረ። መጠራጠር የፍልስፍና መቅድም ነው። ይህ መጠራጠር እንደ ግንደ ቆርቆር ቀስ በቀስ ተረት የገነባውን ትልቅ ህንጻ ናደው። የህንፃው ድንጋዮች እየተንከባለሉ ወረዱ። ድምጻቸው እንቅልፍ ገና በደንብ ያለቀቀውን የሰው መንፈስ ይበልጥ አነቃው። ያን ጊዜ ህሊና ነቃ፣ መንፈስ ተነሳ። በፈረሰው ፋንታ አዲስ ህንጻ መገንባት ግድ ሆነበት። መንፈስ ብቻውን ጉድ ጉድ ማለት ጀመረ። ለገዛ ቤቱ ራሱን ሰራኢ መጋቢ መልአክ ወመኮንን አርጎ ሾመ። ደስ አለው፣ ጌትነት ተሰማው። በእንቅልፍ ልቡ ያየውን ያሰበውን ስለነበረ ያለፈው ነገር ነገር ህልም መሆኑን ተረዳ። እውንን እውነትነትን ለመፈለግ ተነሳ። እውነት ምንድን ነው? እውነት ማለት ህሊና የሚሰጠው ፍርድ ከገዛ ራሱ ህግጋት ጋር የሚስማማ ሲሆን ነው። መንፈስ ለገዛ ራሱ ህገ ጠባይ የሚስማማውን ለመፈለግ ተነሳ። ጥረቱን፣ ትግሉ ንጥፍ ድርብ አደረገ። ትግል በብርታት ኃይል በተደረገ መጠን ሰው ሙቀት፣ ግለት ይሰማዋል። መንፈስ ታገለ፣ ተጣጣረ፣ ሙቀት፣ ግለት ተሰማው። ከገዛ ህሊናው ብርሃን ሰረጸ፣ ጎዳናው ታየው። ጉዞውን ጀመረ። ለዚህ ጉዞ የመጀመሪያውን እርምጃ ያደረጉ ለዘመናችን የአውሮፓ ስልጣኔ አባቶች የሆኑ የጥንት ግሪኮች ናቸው። የሰማያቸውም ንጹህነት ሆነ ወይም የባህሪያቸው ጽሬት የምድራቸው የብስነት፣ የኖሯቸው ችጋራማነት ወይም ሁሉም ተባብረው ምን እንደረዳቸው አይታወቅም። በዚያን ዘመን የነበሩ ግሪኮች ወይም በመጣፍ ስማቸው ጽርአውያን ወደ ላይ ወደ አርያም የሚያወጣውን የስልጣኔ መንገድ የተለሙ እነሱ ናቸው። ምሃባል እንደ ማስገኘት ያህል የሚቆጠሩ የመንፈስ ፍሬዎች አስገኝተዋል። እንደውም መንፈስ ራሱን አስገኝተዋል ገልጸዋል ለማለት ያስደፍራል። እስከዚያ ዘመን ድረስ ሰው በእንቅልፍ ልቡ በፈጠረው ተረት በሚባል ነገር ነበር ሲተዳደር የኖረው። ይህ ቀረ ሰው ከገዛ ሕሊናው ባሰረጸው ብርሃን ለማየት ራሱንም በዚያ መሰረት ለማስተዳደር ተነሳ። ወጽርኒ ጥበበ የህስሱ ጽራውያን ይሹ ይፈላልጉ የነበረው አንድ ነገር ብቻ ነበር። ይህም ጥበብ ነው። ጥበብን ከፍ አድርገው በማክበር እንደ አምላክ አድርገው ያዩት ነበር። ጣዖት ቀርጾ አምልከዋታል። ስሟንም በትምህርት ከተማቸው ስም አቴና ብለዋት ነበር። አቴና አንድ ግሩም የሆነ አመጣጥ አላት። እንደ ሌሎች አማልክት በሩካቤ ተወለደች አይደለችም። የዝጌሮች ሁሉ በላይ ከሆነው ከዚውስ ከራሱ ከግንባሩ ላይ ነው የሰረጸችው። ለትልቅ ምሳሌነት ያለው ንግርት ነው። አቴና ከዚውስ ግንባር ወጣች ወይም እውቀት ከአምላክ ህሊና ሰረጸች ብለው በማመናቸው ጽርአውያን ራሳቸው ስለ እውቀት ያላቸውን አስተያየት ገልጸዋል። የአውሮፓ ስልጣኔ የመጀመሪያው የህሊና መሰረት ከነዚህ ጽርአውያን ልሙጥ ግንባር ነው የሰረጸው። እነማን ናቸው ብለን እንጠይቅ። በስድስተኛው መቶ ዓመት የግሪክ ሀገር እየተስፋፋ በመሄዱ ምክንያት ብዙ ጽርአውያን በምስራቅ በኩል በዝቅተኛው ሲያ፣ በምዕራብ በኩል በታታይ ኢጣሊያ ቅኝ ከተማዎች መስርተው ይኖሩ ነበር። በእና ሀገራቸው ከሃይማኖት ከልማድ ጋር የተያያዘ ውልፍ የማያደርግ ጥብቅ የሆነ የፖለቲካ ድርጅት ስለነበራቸው በነጻ ለማሰብ ችሎታ አልነበረም። የቅኝ ሀገር ኑሮ ለስደተኞች ከሚሰጠው ቡራኪዎች አንዱ በነፃ ማሰብ ነው። እሊህ በስደት ያሉት ጽራውያን ለመጀመሪያ ጊዜ የሰውን ህሊና ከሱ ውጭ ላለው ነገር ሁሉ ተቃዋሚ አድርገው በመመልከት ዓለምን በመላ በገዛ አስተያየታቸው መሰረት ለመተርጎም ተነሱ። እስከ ዛሬ ድረስ በዘመናት መካከል የፍልስፍናና የሳይንስ ታሪክ የሚያጠኑ ተማሪዎችን አእምሮ ለሚያስጨነቁት ሲስተሞች ወይም የሀሳብ ህንጻዎች መሰረት ጣሉ። እነዚህም እነ ታሊስ የሀሳብ ህንጻዎች መሰረት አናክሳጎራስ፣ አናክሲሜኒስ፣ ፓይታጎረስ፣ ኢራክሊቶስ እና ሌሎችም ናቸው። እነዚህ በጣሉት መሰረት ላይ የሚቀጥለው ትውልድ ትልቅ ህንጻ ሰራ። ይህ ዘመን የነሶክራተስ፣ ፕላቶ፣ አርስቶትል ዲሞክራሲ ዘመን ነው። ለአውሮፓ መንፈስ ትልቅ ብርሃን የሰረጸበት ዘመን ነው። በፍልስፍና ብቻ ሳይሆን በማናቸውም ረገድ የሰው ህሊና ከከፍተኛ ደረጃ የደረሰበት ዘመን ነው። በፖለቲካ ረገድ እነ ሶሎን፣ እነ ፔርክሊስ ዛሬ ዓለም በማድነቅ የሚከተለውን የማህበራዊ ኑሮ መልክ አስገኝተዋል። በሥነ ጽሑፍ ረገድ እነ ሶፎክሊስ፣ ኤቭሪፒዲስ፣ ኤሲሎስ የትራጀዲንና ሌሎችንም የስነ ጽሑፍ ስልቶች የፈጠሩበት ዘመን ነው። በስነ ፍጥረት ረገድ ዛሬ የመጨረሻ እውቀት ተብሎ የሚገመተው የአቶሚክ ፊዚክስ የመጀመሪያው መሰረት ሊውኪፐስና ዲሞክሪተስ ያስገኙበት ዘመን ነው። በአነጋገር ዘዴ ነ ዲሞስቴኒስ፣ ሊሲያስ፣ ኤሶክራቲስ ርቀትና ኃይል ያላቸውን የአነጋገር ዘዴዎች ቀርጸው የሰሩበት ዘመን ነው። በታሪክ ጽህፈት ነ ሄሮዶቶስ፣ ሴኩዲዲስ፣ ሴክኖፎን በዚህ ዘመን ነበሩ። በስነ ህንፃ ረገድ እነ ፊዲያስ የአቴናን ቤተ መቅደስ፣ የኦሎምፒያን ቤተ መቅደስ በመስራት ዛሬ ክላሲክ የሚባለውን የህንፃ ዘዴ ያስገኙ ናቸው። ክላሲክ የሚባለው ቅጽል ዛሬ ለመላው የዚህ ዘመን ስልጣኔ ተሰጥቷል። ትርጓሚውም ይህን ያህል ፍጹም ስለሆነ ለምሳሌ ለአሪያ የሆን ዘንድ ለተማሪዎች ለክላስ የሚቀርብ ማለት ነው። እሊህ ጽርአውያን በምን ምክንያት ከዚህ ደረሱ ብሎ መጠየቅ እዚህ ላይ የሚገባ ነገር ነው። መልስ ከሚሆኑ ሀሳቦች አንደኛው ይህ ነው። ሰዎቹ ለአዲስ ነገር በጣም የሚጓጉ፣ የተለመደውን አልፎ ለመሄድ የሚጥሩ፣ የህሊናን ወሰን ድንበር ለማስፋትና ከአሁኑ ቅጽበታዊው አልፎ ምን ነገር እንዳለ ለማየት የሚናፍቁ ነበሩ። ሉቃስ እንኳ ይህንን ጠባይ ተመልክቶ ከመጣፉ አግብቶላቸዋል። አቴናውያን አዲስ ነገር ከመስማት ወይም ከመናገር በስተቀር ሌላ ምኞት አልነበራቸውም። ባለው ላይ የቆመ አዲስ ነገር ለማግኘት የሚጣጣር ሰው ሁልጊዜ ወደፊት ይሄዳል። ሁለተኛው ሀሳብ ደግሞ ውድድር ነው። እኒህ የጽርዕ ፈላስፎች ለውድድር በጣም ስል የሆነ ስሜት ነበራቸው። በአንዱ አውራጅነት የሚያጨበጭቡ አድማቂ የአርጋጃና ጓጅ ኦሆ ባህል አልነበሩም። አንዱ ቀደም ብሎ የዓለም መጀመሪያ አንድ ነገር ብቻ ነው ሲል ይህኛውን ለማፍረስ ሌላው ደግሞ የለም የዓለም መጀመሪያው አንድ ሳይሆን ብዙ ነገር ነው ብሎ ይከራከረዋል፣ ይወዳደረዋል። በዚህ ምክንያት ሁለት ሲስቴሞች ይፈጠራሉ። አንደኛው ሞኒዝም ይባላል፣ ሁለተኛው ፕሉላሪዝም ይባላል። በዚህ ዘዴ እርስ በእርሳቸው በመከራከር በመወዳደር የሕሊናና የዓለም ሕግጋት የሚታወቁበት መንገድ ጉልህ ሆኖ ተከፈተ። የዘመናዊው የአውሮፓ ስልጣኔ መንፈስ ከነዚህ በአምስተኛውና በአራተኛው መቶ ዓመት ከነበሩት ፈላስፎች ግንባር የሰረጸ ነው። ብርሃን ይሁን ብርሃንም ሆነ። በዚህ ብርሃን ብዙዎች ወደፊት ተራመዱ። ይህ ብርሃን አልቆየም፣ ወዲያው ተመለሰ። የታላለቆች ሊቃውንት ዘመን አለፈ፣ ተከታዮች የወላጆች ዘመን ቀጠለ። በከመይቤ በማለት የሌሎችን ሀሳብ መጥቀስ መተንተን የመንፈስ ሙያም ሆነ። መንፈስ በገዛ ራሱ ውስጥ ያለውን ምንጭ ትቶ ወደ ሌላ እየሄደ እንደ ንብ በመቅሰም እውቀቱን ይቀመም ጀመር። የዚህ ዘመን ፍልስፍና ኤክሌክቲሲዝም ይባላል። ከመምረጥ ከመቅሰም የተገኘ የሀሳብ ድርጅት ማለት ነው። መንፈስ ደሃ ባይታዋር ሆነ። ካለፉት ባለጸጎች ዘንድ ለመቅፈፍ አኩፋዳውን ይዞ ይዞር ጀመር። መንከራተት፣ ደከመ፣ እርዳታ ፈለገ። ይህም እርዳታ ከወደ ላይ ከአርያም እንዲመጣለት ተመኘ። ይህም እርዳታ ወረደ፣ በኢየሩሳሌም አረፈ። ግን በብላሽ የሚገኝ አልነበረም። መንፈስ ዋጋ መክፈል ግድ ሆነበት። ዋጋው ቀላል አልነበረም። ራሱን የኑረውን ሕግጋት ለመካድ ለማፍረስ ተጠየቀ። ተከራክሮ በመርዳት ፈንታ የእውር የጭፍን እመን ተባለ። ደክሞት ነበርና ተቀበለ። የእምነት ዘመን ቀጠለ። ይህ መካከለኛው ዘመን የሚባለው ነው። የክርስትና ትምህርት በማናቸውም ነገር መጨረሻ መደምደሚያ ሆነ። ትምህርት ወይም እውቀት የሚባል ነገር ሕሊና በገዛ ራሱ ህግጋት እየተመራ በመመራመር የሚገኝ መሆኑ ቀርተው አንዲት መጣፍ በመተርጎም የሚገኝ ሆነ። በዚህ ሁናቴ መንፈስ ለብዙ ዘመናት ደስ ብሎት ሙቆት ኖረ። ግን ከጊዜ ብዛት ያለበት ቤቱ ጥበት ተሰማው የሌላ ፈለገ ወደ ኋላ ሄዶ ሲፈልግ ሰፋፊ ቤቶች ያገኘ። እኒህም የጽር የፍልስፍና ሲስቴሞች ናቸው። እንደገና ወደ ህይወት ለማምጣት ለመውሰድ ተጣጣረ። ሬናይሰንስ የሚባለው የታሪክ ጣቢያ ተፈጠረ። ዳግም ልደት ማለት ነው። ያው አልተወለደ መሰሉ ነው። እነ ጋሊሌዮ፣ ጆርዳኖ ብሩኖ፣ ዴካርት፣ ሌሎችም በቀድሞ የጽር ፍልስፍና ሰክረው ያንኑ እንደገና ለማስገኘት የተጣጣሩ የአዲስ ዘመን ፈላስፎች በዚያ ፈንታ አዲስ ፈጠሩ። ያለፈ ነገር አይመለስም፣ ታሪክ አይደገምም። የጽራውያን ፍጥረት ለመምሰል በመጣጠር ምዕራባውያን አዲስ በዚያ ላይ የተመሰረተ ስልጣኔ አቁመው ወደፊት ቀጠሉ። ይህ ስልጣኔ እንደ ትልቅ ዋርካ ተስፋፍቶ ጥላው የመላ ዓለም መጠለያ ሆኗል። ይህ አዲሱ የአውሮፓ ስልጣኔ አንድ ህብር ወይም ኮምፖዚተም ማለት ነው። አንድ አቅጣጫ ብቻ የወሰደ አይደለም። ምንም እንኳ አንዳንድ ጽንፋውያን ወይም ኤክስትሪሚስቶች ስጋዊ ማቴሪያሊስታዊ ዝንባል ያለው ብለው ቢከሱት የአንድ ሃይማኖታዊ ዘመን ተከታይ በመሆኑ በእምነትም በኩል ብዙ የወዲያኛውን ዓለም የበለጠ በማድረግ ማናቸውንም ንቀው በ ሕጉ ምግባርን ትሩፋትን በመከተል እንዲከተሉትን በማስተማር ህይወታቸውን በማሳለፍ አርአያነት አብነት የሆኑ ሞልተዋል። በስነ ምግባር ረገድ የሰውን ጠባይና ችሎታ በመመርመር ከከፍተኛ የሞራል ሀሳብ ጽሬት ደርሰዋል። በማህበራዊ ኑሮ ረገድ የእያንዳንዱን መብትና ተግባር ተጠብቆ ሰው በንጹህ ተምኔቱ መሰረት በሰላም ተደስቶ የሚኖርበትን የህግ ውሳኔ አስገኝተዋል። በሀብት በንብረት በኩል ባነሰ ድካም ብዙ የስራ ፍሬ በማስገኘታቸው ከራሳቸው አልፎ ለመላው ዓለም የሚተርፉ ሆነዋል። በስነ ፍጥረት እውቀትና የእሱም ዘርፍ በሆነው በቴክኖሎጂ ረገት ከላይ እንደጠቀስ ነው የሰውን ህሊና በጣም በማበልጸጋቸው ሰው ከሰውነት ድንበር ለማለፍ ምንም አልቀረውም። በውበት ጥበባትም ረገድ እነ ራፋኤልን፣ ዳቪንችን፣ ሞዛርትን፣ ቤትሆቨንን፣ ባህ፣ ቨርዲ እና የሌሎችንም ስም መጥቀስ ይበቃል። ለሚሰማ ሰው ስማቸው ብቻ ብዙ ይናገራል። የአውሮፓ ስልጣኔ ባጭሩ ነው። ባጭር ለመናገር ስንል ሳንበድለው አልቀረንም፣ ግን በሌላ እድል እንክሰዋለን። ይህ የአውሮፓ መንፈስ ወይም ስልጣኔ አንድ ጠባይ ያለው በአመጣጡ መሰረት ከቦታውና ከጊዜው ጋር የተያያዘ ነው፣ ግን በንጹህ የህሊና ጥረት የተገኘ ጠቅላላ የሰው መንፈስ ህግ ስለሆነ በሁሉም ዘንድ የሚጸና ነው። እሊህን የህሊና ህግጋት ወይም የስልጣኔ ፍሬዎች ያስገኙት አውሮፓውያን ናቸው። እስያውያንም ግን አፍሪካውያንም በትምህርት የራሳቸው ለማድረግ ይችላሉ። እውቀት ሲባል በጠቅላላ በማናቸውም ሰው ዘንድ በምሳሌ ዘርዕ ያለ ነገር ነው። ያንተም የኔም አይደለም፣ የሁላችንም ነው። ብቻ አንዱ ቀደም ብሎ ይገልጻቸዋል፣ ያስገኛቸዋል። በዚህኛው እርዳታ ሌላው ደግሞ በተረው በገዛ ራሱ ውስጥ ካለው የእውቀት ምንጭ ይደርሳል። በዚህ ምክንያት የአውሮፓ መንፈስ ያስገኛቸው የስልጣኔ ፍሬዎች በብዙ ሀገሮች ዘንድ በማናቸውም የትምህርት ደረጃዎች የትምህርት ምልአት ወይም ኮንተንት ሆኗል። በሀገራችንም ከአምሳ ዓመት ጀምሮ የትምህርት ዓላማ በምዕራብ ስልጣኔ ጋር የተያያዘ ሆኗል። ሁለት መንገዶች አሉ። አንደኛው ይህንን ብቻውን ተቀብሎ ያለፈውን ያረጀ ነገር ነው ብሎ ጨርሶ መተው ነው። ሁለተኛው ደግሞ ሰው ራሱን እኔነቱን ለመካድ በላጲስ ለመፋቅ ስለማይችል የራሳችን ብለን የምንጠራውን ከአዲሱ ከምዕራባዊው ጋር በማጻመር በማዋሀድ ወደፊት አዲስ ህብር ለመፍጠር እንሂድ የሚል ነው። ሁለተኛውን የምንከተል መሆናችን ግልጽ ነው። ስለዚህ ሊህ ሁለቱ የሚጻመሩበትን ዘዴ ከመተንተናችን በፊት ሁለተኛውን ተጻማሪ ደግሞ በተለይ ለመረዳት ያሬድ ወይም ስለ ኢትዮጵያ ስልጣኔ መንፈስ በሚል አርዕስት በሚቀጥለው ጊዜ ለመናገር እንፈልጋለን። ቸረንሰምብ